በየቀኑ በሺዎች የሚቆጠሩ ኢትዮጵያውያን ታክሲ ይጠቀማሉ። ግን ምን ያህሎቻችንን ስለ አሽከርካሪዎቹ ደህንነት መብት አሳስቧችሁ የምታውቁት? ወይንስ ስለ አካባቢ አየር ብክለትስ? ዛሬ ይዤላችሁ የቀረብኩት ዜና እነዚህን ሁሉ ጥያቄ የሚያደርግና በተለይ ለመኪና ብድር ፈላጊዎች እጅግ በጣም አስደሳች የሆነ መረጃም ከመሆኑም በላይ የትራንስፖርት ዘርፉን ሊቀይር የሚችል አዲስ ተስፋን ይዟል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች እንዴት አላችሁ? ዛሬ ይዤላችሁ የመጣሁት እጅግ በጣም ደስ የሚል ዜና ነው። ይኸውም ፊንቴክ ኢንቨስትመንት በአራተኛው ዙር 258 የቢዋይዲ ኤሌክትሪክ መኪኖችን ወደ ኢትዮጵያ በማስረከብ አዲስ ምዕራፍ ከፍቷል። እንግዲህ ይህ እርምጃ የአካባቢ ጥበቃና ዘመናዊ ቴክኖሎጂን በማጣመር ለሀገራችን ብሩህ ተስፋ የሚሰንቅ ነው። እናም ዛሬ ከፊንቴክ ኢንቨስትመንት ጋር በመሆን ይህንን ታላቅ ክስተት የምንመለከት ይሆናል። ስለ ኤሌክትሪክ መኪኖች ጥቅሞች፣ እንዲሁም ስለ ፊንቴክ ኢንቨስትመንት እቅዶች፣ ይህን ዜና ለኢትዮጵያውያን ምን ማለት እንደሆነ በዝርዝር እንመለከታለን። እናንተም ስትጀምሩት ቪዲዮን በላይክ ቻናሉን ሰብስክራይብ ማድረጋቸውን አትርሱ እያልኩኝ ሀሳብ አስተያየታችሁን በኮመንት መስጫ ላይ አስቀምጡልን። በቀጥታ ወደ መረጃው እናምራ። እንግዲህ የኤሌክትሪክ መኪኖች በአሁን ጊዜ በዓለም ዙሪያ ትልቅ ቦታ እየያዙ ነው። ለአካባቢ ተስማሚ ከመሆናቸው ባሻገር የነዳጅ ወጪን በመቀነስና የጥገና አስፈላጊነትን በመቀነስ ረገድ ከፍተኛ ጠቀሜታ አላቸው። ፊንቴክ ኢንቨስትመንት ይህንን አዝማሚያ በመገንዘብ ኢትዮጵያ ውስጥ የኤሌክትሪክ መኪኖችን በማስፋፋት ግንባር ቀደም ተዋናይ ለመሆንም ተቆጥሯል። በተለይ በአሁን ሰዓት ላይ አገራችን ኢትዮጵያ በትራንስፖርት ዘርፍ ያካሄደች ያለችው ለውጥ አህጉራዊ እውቅናን ያገኘችበት ሁኔታ ነው። ይህም በዛሬ ሁለት እንግዲህ በተካሄደው የ2025 የኮንና የመንገድ ደህንነት ሽልማት መድረክ በህዝብ ትራንስፖርት ዘርፍ ተምሳሌታዊ ለውጥ በማስመዝገብ ላደረገችው ልዩ ጥረት የእውቅና ሰርቲፊኬትን አግኝታለች። እውቅና በአህጉሩ የመንገድ ደህንነትና የትራንስፖርት ለውጥ መለኪያዎችን ለሚያሟሉ ሀገራት የሚሰጥ እንደ እንደሆነ የትራንስፖርትና ሎጂስቲክ ሚኒስትሩ አስታውቋል። ሽልማቱ የኢትዮጵያ ዘላቂ ደህንነት የጠበቀና ቀልጣፋ የህዝብ ማመላለሻ ሥርዓትን ለማራመድ ያላትን ቁርጠኝነት ያሳያል ማለታቸው በዛሬው ዕለት ተገልጿል። ታዲያ ይህ ሁኔታ ባለበት ፊንቴክ ኢንቨስትመንት የኤሌክትሪክ መኪና መገጣጠሚያ ፋብሪካ ለመክፈት ወደ 1.4 ቢሊዮን ብር ኢንቨስት ማድረጉ ይታወሳል። ይህ ብቻ ሳይሆን ቀደመው ለተመዘገቡ 1200 ደንበኞች ብድር በማመቻቸት የኤሌክትሪክ መኪና ባለቤትነትን ለብዙ ኢትዮጵያን ተደራሽ ለማድረግ እየሰራ ይገኛል። ፊንቴክ ኢንቨስትመንት ዘመናዊነትን በጠበቀ መልኩ የተፈጥሮ ሚዛን የሚጠብቁ ተሽከርካሪዎችን ለገበያ በማቅረብ የዓለምን የሙቀት መጠን በአንድ ዲግሪ ሴንቲግሬድ ለመቀነስ እየሰራ ነው። ለዚህም ነው 20000 የቢዋይዲ ተሽከርካሪዎችን ወደ ኢትዮጵያ ለማምጣት እቅድ ይዞ እየተንቀሳቀሰ የሚገኘው። ታዲያ በዚህ ምክንያት ለደንበኞቻችን እርካታ ቅድሚያ እንሰጣለን የሚሉት ፊንቴክ፣ ለዚህም ለመኪና ባትሪ የ8 ዓመት ዋስትና እንሰጣለን። በተጨማሪም በመኪናው አካል ላይ ለሚደርስ ማንኛውም ጉዳት የአምስት ዓመት ዋስትና እንሰጣለን ማለታቸውንም አያይዘው ገልጸዋል። ፊንቴክ ኢንቨስትመንት በአሁኑ ሰዓት ከ950 ሺ ብር ቅድመ ክፍያ ከወለድ ነጻ የብድር አማራጭ ያቀርባል። ከዚህም በተጨማሪ ደንበኞች አምስት ዓመት የእፎይታ ጊዜ ያገኛሉ። ይህ ልዩ አጋጣሚ የኤሌክትሪክ መኪና ባለቤት ለመሆን የሚፈልጉ ኢትዮጵያን በሙሉ ትልቅ እድል ነው። በዚህ ታላቅ የሽልማት ፕሮግራም ላይ የሕዝብ ተወካዮች ምክር ቤት አባል አምባሳደር ድና ሙፍቲ የፊንቴክ ኢንቨስትመንት አምባሳደር መንሱር ጀማልን ጨምሮ በርካታ አርቲስቶችና ጥሪ የተደረገላቸው እንግዶች መገኘታቸውም እንዲሁም ይህ የዚህ ክስተት ትልቅነቱንም ያሳያል። ለማጠቃለል ያክል ፊንቴክ ኢንቨስትመንት 258 የቢዋይዲ ኤሌክትሪክ መኪኖችን ወደ ኢትዮጵያ በማስረከብ ለሀገራችን አረንጓዴ ልማት ትልቅ አስተዋጽኦ አድርጓል። የኤሌክትሪክ መኪኖችን በመጠቀም የአካባቢ ብክለትን ለመቀነስ ብቻ ሳይሆን ለቀጣይ ትውልድ የተሻለ ዓለምን መገንባት እንችላለን የሚል አሪያ ሰንቋል። በሌላው መረጃችን የሜትር ታክሲ አገልግሎትን በመስጠት ላይ የሚገኘው ያንጎ አሽከርካሪዎችና የኢንሹራንስ ተጠቃሚ የሚሆንበትን ስምምነት መፈረሙን አስታውቋል። ያንጎ ድርጅት አሽከርካሪዎቹ የሙሉ አርቦን ፕሪሚየም ኢንሹራንስ አገልግሎት ተጠቃሚ የሚሆኑበትን የሦስትዮሽ ስምምነት ከንብ ባንክና ከንብ ኢንሹራንስ ጋር ተፈራርሟል። ስምምነቱም የሶስተኛ ወገን ኢንሹራንስ ብቻ የነበራቸውን የያንጎ አሽከርካሪዎች በሙሉ የኢንሹራንስ ክፍያ ለንብ ኢንሹራንስ እንዲከፈል የሚያደርግ መሆኑ ተጠቅሷል። በስምምነቱ ስነ ስርዓት ወቅት የጂቲፒአይ ሶሉሽን ምክትል ስራ አስኪያጅ አቶ ቴድሮስ መሀሪ እንደተናገሩት የሶስትዮሽ ስምምነት የያንጎ አሽከርካሪዎች የሚያጋጥሟቸውን ፈተናዎች በመቅረፍ ተመጣጣኝና ተደራሽ የሆነ አጠቃላይ የመኪና ኢንሹራንስ ተጠቃሚ እንዲሆኑ ለማድረግ ነውም ተብሏል። በአሁን ጊዜ አብዛኛው የያንጎ አሽከርካሪዎች ለተሽከርካሪዎቻቸው ጠበቃ በሶስተኛ ወገን ኢንሹራንስ ብቻ ይተማመናሉ ያሉት አቶ ቴድሮስ፣ በዚህ ምክንያት አደጋ በሚደርስበት ወቅት ዋና የገቢ ምንጫቸውን ለጥገና በማውጣት ራሳቸውንና ቤተሰቦቻቸውን ለችግር የሚዳርጉበት አጋጣሚ መኖሩን አንስተዋል። በመሆኑም የዛሬው ስምምነት አሽከርካሪዎች በአንድ ጊዜ ሳይሆን በየወሩ አርቦን መክፈል የሚችሉትን እድል የፈጠረ በመሆኑ አሽከርካሪዎች የሚደርሰውን የገንዘብ ጫናን በእጅጉ እንደሚቀንስ መናገራቸው ነው የተጠቀሰው። መደመጥ ያለባቸው ወሳኝ ወሳኝ የሆኑ መረጃዎችን በዚህ ሰዓታችን አጠር አድርገን ወደ እናንተ አደርሰናል። እናንተም ይህ መረጃ ለብዙ ኢትዮጵያን እንዲደርስ ላይክ ላይክ ሸርሸር ማድረጋችሁን እንዲሁም ደግሞ ስለ መኪና ለማወቅና መኪናን በተመጣጣኝ ዋጋ ለመግዛት ይህንን ቻናል ሰብስክራይብ ማድረጋችሁን አትርሱ። ለዛሬ ያቀረብኩላቸው መረጃ ይህን ይመስላል። እስከ ፍጻሜው ድረስ አብራቸውን ስለቆያቸው ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አሌይኩም ወራህመቱላህ